የሰላም ያክስት ልጅ እንግዲህ ቢኒያምን ለማጥመድ ሰላም ስትወጣላት እንግዲህ አጓጉን ልብስ ለብሳ ቢኒያም እስኪመጣ እየጠበቀች ነበረ። ቢኒያምም እንግዲህ ሰላምን እስከ ታክሲ ተራ አድርሶ ተመልሷል ወደ ቤት። እሷም እራት ለአቅርብ ስትለው እሺ አቅርቢ ብሎ እራቱን ለመብላት ይዘጋጃል ማለት ነው። እሷ ግን የራሷን ሴራና የራሷን ዝግጅት አዘጋጅታለች። ቢኒያም እዚጋ አይኑን ካልገለጠ ግር ሩ ነው ማለት ነው እንግዲህ ያው ሰላም አብሯት እንዳይሄድ የፈለገችው እናትየዋ ስለዳጊ እንዳትነግረው እንዳት ነግረው ፈርታ ነው ማለት ነው። ሰላም ሰላም ብያለሁ። ወደ ቤተሰቦቼ እንደት ነው ሰላም ናቸው? እኔ እግዚአብሔር ይመስለን ሰላም ብያለሁ። ሁላችሁም ሙስሊም ወገኖችም ሰላማችሁ ይብዛልኝ። ወንድማማቾችን ያጋደለችው የቤት ሰራተኛ እንግዲህ ሌላ ተቀናቃኝ መቶባታል። እንግዲህ ሳራ አሁን ጠፋ ብላ የሰላም ያክስቷ ልጅ መታባታለች። እንግዲህ ያው ገንዘብ የማይሰራው የለም ገንዘብ ካለን እንግዲህ ለጊዜው ብዙ ነገር ማድረግ እንችላለን ማለት ነው። ሰላም እንግዲህ የሰላም እናትንም ታማ ሳይሆን በእኔ ግምት ዩኤል እንዳደረገው ይሰማኛል። ምክንያቱም አስተያየቱና ነገሩ እሱ እንዳሴረባቸው ያስታውቃል። ምክንያቱም ለዶክተሩና ለእናትዬ እያከፍሎም ማንኛቸውም እናትና አባት ልጆቻቸው ደህና ነገር በቃ የሆነ ሀብታም ምናምን ይፈልጋሉ። በተለይ የድሮ ሰዎች ትንሽ ከበድ ይላሉና ዞሮ ዞሮ ያው ሰላም እንግዲህ ቢኒያም አብሯት እንዲሄድ ብትፈልግም እናቷን ስለፈራች እና ስለሰጋች እንዲሄድ አልፈለገችም። እሱም እንግዲህ እስከ ታክሲ ተራ ድረስ ሸኝቷት ይመጣል። አክስቷ ልጅም እንግዲህ ቤት ውስጥ ጽቢጃ ማለብሳ ምን ብላ የሚያስቀና ነገር አድርጋ እንግዲህ እራት ውስጥ ምን እንደጨመረች ቀጣይ ላይ የምናይ ይሆናል። እራት ላቅርብ ትለዋለች። እሱም እንግዲህ ያው በሌላ ነገር በሌላ መንገድ ስላላሰበ ስላልጠረጠረ አቅርቢ ይላታል። እሷ ግን በጣም እንደተመቻት እና የሆነ አሁን ስራዬን መስራት አለብኝ ብላ ተነስታለኝ። ምክንያቱም እዩኤል ሰላምና ቢንያምን አጣልታ እዩኤል ነው።